አው ሀገር ሁሉ ሰው አይደለም እንዴ? አሁን ግን ብዙ ሰው እንዲ ወደ ከተማ ወደ አረብ ሀገር ይወጣል። እኔም እዛ ያጎቴ ልጅ አለች ፕሮሰስ ልትጀምርልኝ ወደ አረብ ሀገር ነው ብላኛለች መሄድ አይቀርም። ከተማ ሄጄ እሷ ጋር ከዛ እንዲሁ መሄድ ነው። ሰርቶ መለወጥ አይሻልም? ይሻላል። መጠንከር ጥሎ ነው እዚህ ያን አይቻልም ነው ማለት አሁን እርሻው አይታረስም አይ

ያለችበት ሄድላቸው የለም። ወንድ ልጅ እግር እንጂ አገር ይለው። አሁን ያለችበት ሄድላቸዋለን። ሙቀት በጣም አስቸጋሪ ነው ያለንበት። እንግዲህ እርሳችንን እንበላለን። ዛሬ እንወጣለን ነው የምንለው። ደግሞ እነዛ አዛዎቹ ደግሞ አሉ እንጂ ልዝናና ብዬ በመጠውበት እየተከታተሉ በዚህ ሩጫ ልጀምር እንዴ? ማራቶን ወይ ደግሞ አጭር ርቀት ምናምን። በነገራችን ላይ ውስጤ ያለውን እምቃይ ላይ በጣም ፈርቻቸው ምናምን አይደለም። ለሴቶቹ ለነሱ ክብር ምናምን ነው። ወንድ ወንድ ምሸት ልጅ ማለት ነው ማድረግ ይቻላል። ችግር የለውም። ግን ሁለት ሆኖ ችግሩ እሱ አንዱን እስከጠበጠበው ድረስ አንዱ ሊያራግፈኝ ይችላል። ዋናው ነገር እሱ አይደለም። ግን በህልሜ ሁላ መጣች ፀሐይዋ ብላ። እንዴት በህልሜ ሁላ ትመጣለች ማለት ነው? ፀሐይ እንዴት ነው በማታ ልትታይ የሚችለው? አዎ አዎ በጣም ገርሞኛል ለማንኛውም። ዋናው ነገር ምን መሰላችሁ እንዴ ሄጄ ያገኛታለሁ ምናምን። ደግሞ ፋራ አበሏቸው የሄድኩ ይመስሏቸዋል። እንደ አንበሳ ነው። ትንሽ ሸሸት ብዬ ነው የተመለስኩላቸው። ትንሽ ሸሸት አልኩኝና ማለት ነው ሲመለሱ፣ ኮቴ በኮቴ ማለት ነው። ሰፈሯን አይቼዋለሁ ለብለብ ብዬ። ዛሬ ጠዋት ቁርሴን እበላለሁ ምናምን ለአቅም እንዲያስፈልገኝ፣ ትንሽ ሩጫም ካስፈለገ አይታወቅ ዝም ብዬ ከም አምሮ ጥላቸው ካስፈለገ ትናንትና በሲሊፐር ነበርኩ የነበርኩት ዛሬ ቱታ አሪፍ ቱታ መርበስ አለብኝ በአዲዳስ በአዲዳስ ነው ለብ ማለት ያለብኝ በቃ ይሄ ላይ ደረስባቸው በረሩ ከተባሉት አንዱ ሯጭ ነው መሆን ያለብኝ በአጠቃላይ ዞር ዞር ብዬ ሰፈራውን አካባቢዋን ስላየሁት ዛሬ ያገኛተ ነው በጣም መጥቶ ኢኮኖሚ ሲስተር ብራዘር ሌላ ነገር የለውም እንዲ ያማቸዋል እነዚህ ፋራ ምናምን ነገር ናቸው። በእናታችሁ ሁለትሆኑ ድርግ የሆኑ ልጆች አናደ ሲያናደ ሲጀመር እኔ እ ኮሮና አረጉኝ ኩ አግልለውኝ ማለት ነው ሲያስጠሉ በእናታችሁ። ለማንኛውም ችግር የለም ነግሬያችኋለሁ። እኔ ወንድ ልጅ እግር እንጂ አገር የለውም ብቻ ለማንኛውም እንትን ለሰቦች አሁን ለመሮጥ ይመችሃል። ለመጠባጠብም ከሆነ ችግር የለውም። እ ከትለት አስራ ስድስት ዓመት ነው። ኢንተርናሽናል የሰራሁት ሁለት ዓመት ወርልድ በአሉ አ ለማንኛውም፣ እቺን ሳምንት ማለት ነው። እዚህ ከተማ እናስጨንቃታለን፣ በቃ እናስጨንቃታለን። ምንም አይመጣል እሷ ነው የምንለው። እንብላለን፣ እንጠጣለን። ሰፈሬ ነው፣ አገሬ ነው እና የሚባል ነገር የለም። ይመጣል፣ እንኮረኩመዋለን። አይመስላችሁም ሰዎች? እንግዲህ በኔ ተማመናላችሁ መቼም። ለማንኛውም መልካም ጊዜ የምንላችሁ አብረን ቁርስ እንበላለን። ከዛ በኋላ ጉዞ ወደ ፀሐይቷ። ፀሐይ ያለች ነው፣ ፀሐይ ማለት አትችልም የሚባል ደግሞ ልጅ ነው ማቀው እንጂ ማውራት እንኳን አቃተኝ። ማለት የእሷን ይሄ በጣም እያስመሰጠኝ አነጋገሯ ምናምን አነጋገር ይሁላ ወደ እሷ ሸፈት ማለት ጀመረ። ማለት የተሻፈተች ነው እያወራችን ማለት ሳይሆን በቃ ይሄ ወደ እሷ አክሰንት ሄድብኝና አክሰንቷን ለማምጣት ስሞክር ቃላት ምናምን ይሰባበርብኛልና ነገሩኝ። እንኳን ቃላት እኔም ተሰባበሬ ነበር ትላልትና ይህን ለእሷ ብዬ እንጂ እነሱ ይቻለ። ለማንኛውም በቃ መልካም ጊዜ። በቃ ቁርስ እንበላለን። ቁርሴን በልቼ ወደዛ እሷን እናቀናለን። ተከተል ባባዬ እዚህ ጋነት የሆነት እዚህ ጋን የገባቸው እርግጠኛ ነኝ። ያየሁት ምንድን ነው፣ ሁለት ሁለት ጎጆ ቤት እና እንደዚህ ይሄ ደግሞ ቤት የሚመስል ጎጆ ቤት። እርግጠኛ ግን ፍየሎቹ አልነበሩም። ሚዛን እነዛ ወጠምሻዎቹ ደግሞ ዛሬ መተው ደግሞ ጉድ እንዳይሰሩኝ ግን ወንድ እንደሆንኩኝ ማቸ ከም ፀሐዩ ራሱ በረት ገና እነሱ ጋር ወንድነቴን ሳላሳይ እዚሁ አፈር ብለው በፀሐይ ልግባ ልግባ። ምንድን ምን ችግር አለው? ምን ያመጣሉ? ዳ ድንጋይማ ምን ሊያዝ? አረ ምንም አያመጡም። በቃ ልግባ።

እዛ ጋ እዛ ጋ ማለት ምንም ነገር የለም። ወንድ አይደለህ እንዴ? ኖ አይደለማ፣ እንትነ ባም የሆነ ነገር ካለ ነው እንጂ ማለት። አንተ ወንድ አይደለህ እንዴ? ቆፍጠን እንበል እንጂ። አያሰምጥም ነገር። አረ እንዴ አንተ ወንድ አይደለህ? ወንድ ስለሆንኩኝ መሰለኝ መሬቱን ያሰምጠኛል። ማለት ደረስን እኮ። ጥላው ጋር አረፍ እንድትል ብዬሽ እኮ። እዚህ ግን አይመጡማ። እኔ እንትን ሌላ ነገር ፈርቼ አይደለም መጠራት አለ። እኔ እሱ ስንት ስራ አለባቸው። አንተው ሲቦዝኑ ነው አይብሉ። ያው እዚው እኛ ያለን እንጂ እዚህ ተገጠር አሀ። ምንድነው የሚሰሩት እነሱ? ስራ ይሰራሉ ነው ምንድነው የሚሰሩት? አዎ እዛ እየተመላለሱ ተከተማ እኮ ይሄዳሉ። አሀ አታውቅም። አይቻችኋለሁ። የገጠር ሰውም አይመስሉም እኮ ብዙ የከተማ ሰው ነው የሚመስሉት። አዎ፣ ለዛ ነው እንደዚህ ነገረኛ የሆኑት። አንተ ድብ ይያለው ምንድን ነው? ስንት ስራ ያለባቸው እንደው ተዛ ሲመጡ ቀሚስ፣ ስንት ነገር ይዘውልኝ ይመጣል። ኡፍ ቀሚሱንስ ችግር የለም። እኔ ምጄሽ ይመጣል። አይዞህ። እኔ አፈር ልብላለሁ። እኔ አፈር ልብላ። መጣው መጣው። እሺ ዛሬ አልችልም፣ የእውነት ዛሬ አልችልም። ማለት ትናንትና ቢያንስ በደህናው ሰዓት ነበር የተገናኘ ነው። ዛሬ ፀሐይዋ አዳክሞኛል። ዛሬ ደግሞ ከነሱ ጋር ልሯዋሯት ነው። አይመጣውም። የእውነት ግን በጣም ነው ደስ የሚለው። ዋው ማለት በቃ ምንም እዚች ጋ ምንም በቃ ማለት እዚች ጋ ዝም ብላችሁ መተኛ ቱላ ትችላላችሁ።

ባደክ ቢጥሩ ነበር አቆየሁ። አረ አላቆየሽም። ቆሎ ነገርም ላመጣል ብዬ ቆሎ ፣ አረ ቆሎ አልፈለኩም፣ አሁን ነው የበላሁት። ወይ አፍ የምታደርገው ብዬ ነው። ልመለስ እንዴ ላመጣለ? አረ ምንም አልፈልግም፣ ችግር የለም ይቅርብ። እና አገሩን፣ እንዴ ታየኸው? አገሩ በጣም ደስ ይላል። አገሩን ጨምሮ አንቺ ስላለሽበት ነው መሰለኝ፣ ሌላ ታሪክ ሆኗል። በጣም ነው ደስ የሚለው

እንዴ ይወቅ ወቅ ታረጋለህ? እሰይ ይሻሉ አበጃጃን ምናምን የሀገር ሰርግና እንዴ ነው ጆረም ብሮስ እስክስም ይባል በደንብ እንትን ዲኮሩን ባየሽው። ዲኮር መሰራው ዲኮር ልክ እንዳንቺ ቆንጆ ያማረ ፍንተው ያለ ዲኮሩ በቃ የሚሰራው ዘ። እሺ ደህና ነሽ? ዛሬ እንዱም ነው የት ሄደው ነው? ቆይ እንት ዝም ብዬሽ እኮ ለምትጠይቅ ነው የት ሄደው? ያው ተከተማ ቀምጥ ሰው ምናምን ነው ከዛ መተን ሸጡ እዛ ይሄዳሉ፣ ከተማ ይሄዳሉ። አንዳንድ ያድራሉ፣ አንዳንድ ያድሩም አይታወቅም። ድንገትም ሊመጡ ይችላል። ልብሳቸውንም አይቻለው እኮ የገጠር ሰውም አይመስሉም እኮ ትንሽ ሸበላው ነበር። አይ እሱ ሸበላ ሳልሆንም የምን ሸበላ ይሆናሉ። ወልካፋ ብቻ እንትን ነው እንትን ይሄ ዱርዬ ዱርዬ ነው እንዴ ጂስ ነው። ግን አፍ ወልካፍ ይላል። አንተ አልገባኝም። ፀሐይዋ፣ አስደብርኩሽ እንዴ? አይ ያው እንግዲህ

እንዴት እንደዛ ታያለሽ? ፀሐይ እኮ ጠዋት ማለት አለ? እንዴ ጅብ፣ እየቀለድሽ ነው? ጠዋት ዘጠኝ ሰዓት አስር ሰዓት ነው እንጂ ምን ነው ጣው በያት ፎቶ ውሻ ነው። ልታጭ ደነግጪ ነው እንዴ? ውሻ ነው። እኔ ልታጭበረብሪ እኔማ እንዲያው እንደ ትናንትና እኮ በር ትላለህ ብዬሽ ነው። አሁን እዛ ይሄ ተራራው ጫፍ ላይም ሄዶም ይኖራል። ደግሞ ቤቶች ይታዩኛል። አው ሀገር ሁሉ ሰው አይደለም እንዴ? አሁን ግን ብዙ ሰው እንዴ ወደ ከተማ ወደ አረብ ሀገር ይወጣል። እኔም እዛ ያጎቴ ልጅ አለች፣ ፕሮሰስ ልትጀምርልኝ ወደ አረብ ሀገር ነው ብላኛለች። መሄድ አይቀርም

ትን እንደ ነግር ያንዴ እትቴ ነች እንጂ ማናት? ደግሞ ስም ነው። ያው እንግዲህ ምን እንደ ማለት እኮ ነው ኡሚ እንዴው ጠላ ነገር ባመጣል ነው። ኦሮ ጠላ እኔ ምንም መጠጥ ቀምሼ በሕይወቴም ቀምሼም አላውቅም። እዋ እና እዛ ተሰርጉ ስትሄድ ምንድን ነው የምጠጣ ያለ እንትን አለ ቃሪቦ ብርዝ ምናምን አለ። እዋ እሺ እንዴት እንዴት ነው የምትሆኑ በእናታችሁ? ቃላቷ ሁላ ደስ ሲል አነጋገሯ ሁላ እንደሷ ባወራ ደስ ይለኛል እኔ አልችልም እንጂ በዛ ቆሎ ነገር ግን ታይ ታይ እበላለሁ። እዛ ወደ ከተማ ስወጣ እበላለሁ። አሁን መሄድ አይቀርም። የክፍለ ሀገር ሰው ግን የእውነት የዋህ እኮ ነው። የዋህ ምንም፣ በቃ ምንም በውስጣቸው መጥፎ የለባቸው ምናምን፣ ይገርማል እነዛ ብቻ ትላንት ያሯሯጡኝ ብቻ ሀሲዳሞች ወንድሞቿ ባይሆኑ እኔ ለብ ለብ ለብ ነበር ማድረጋቸው። ጣዬ የመጣሽ ነስ አደከምኩሻ አረ ጣይ እንዶ ለበለም አይዞህ። አንተ እንደው ተከተማ ያሉትም ሸበላ ሸበላ ሸበላ ናቸው። አንተም ተይ አይደል እና እኔ ሸበላ ነኝ። ወደኋላ ወደ ጠንበለን ወን መች ይካዳል። እያየሽ አውሪኝ እስቲ። ወይ እንዴትኛማ የሆነ ምቃዛው እቃ አለ። እሺ እሱን ልገዛ ስለሆነ እንትን ንበል። ከዚች ነገ እመለሳለሁ። ወይት አይ ወደዚህ እመለሳለሁ አንቺ ጋር። አይቺ አሁን ወደ ከተማም ልመለስ ስለሆነ መግዛት ያለብኝ እቃ አለ። ዘኔ ጋር ልመጣ ነገ እመጣለሁ። እሺ። እንግዲህ ነገ ግን ቢመጡስ ቢመጡስ አህ ይኸው እዚህ ቤታቸው አይደል፣ እኔ መጣሁት። ስማ፣ እንዲሁ ስለጀሉ ነው እንጂ መሽን ዲሱ ያስቀምጡሃል። ኧረ እሱን ተይው፣ ችግር የለም። ለምን እንትያያለን ካልክ፣ እሺ፣ እንግዲህ እንትያያለን። እንሂድ እና እንግዲህ፣ በዛ ሀገሩንም ልመድ። እሺ

ያው እንግዲህ ውሃ ልቀለ ምናምን ካልወጣ ችግር የለም። ከወጣሽ፣ እንጠብቅሻለን። መልካም ጊዜሽ። እኔ የምልህ ነገር ፈልገህ ነው?